አሰላሙ አለይኩም ወረህመቱላሂ ወበረካቱ፣ እንዴት ናችሁ? በይብ ውዴ ቻናሎቻችን ቤተሰቦች እንዴት ናችሁ? ለእኛ ደህና ነን አልሐምዱሊላህ። ዛሬ እንግዲህ ከቤት ጀምረናል ማለት ነው። ከቤት እያጸዳኝ ነው ሶፊ። እንደምታመለከቱት ቤቷን ዛሬም እንደ በፊቱ እያደረገች ነው። ዛሬ በነገራችን ላይ ምሳ ተጠርተን በጥዋት ነው እና ሄድ ነው አጎቷ ቤት ማለት ነው እና ሶፋ እያደረገኝ ነው ማለት ነው እንግዲህ በምታዩት መልኩ ድብር ብሏል ፍራሹ እና ተበላሽቶ ነበር። እንግዲህ ቤቱ እንደምታወጥፋ እያደረገች ነው እላችኋለሁ። ቤተሰቦች ለዚህ ቻናል የሆናችሁ ሰብስክራይብ የዶል ምልክቷን እየተጫናችሁ ቤተሰብ መሆን ይቻላል እንላለን። ሰብስክራይብ ሼድ እያደረጋችሁ ለምታበረታቱንም እጅግ እጅግ በጣም አድርገን እናመሰግናለን። ሁላችሁንም እንወዳችኋለን። እስከ መጨረሻው ድረስ እያያችሁ አብራችሁን እንቆዩ እንጋብዛለን ማለት ነው እና በምታዩት መልኩ ቤቷን ሶፊ ፋርጋ እያስተካከለኝ ነው ማለት ነው። ምን ይወጣላት አላቦ። ሁሌም ቅመም እኮ ናት። ሁሌም ቅመም፣ ዛሬም ቅመም እንደሆነች ቀጥላለች ማለት ነው። እና እንደዛ ነው። በጣም በጣም እናመሰግናለን። ቪዲዮዎቻችን ቪዲዮዎቻችንም ጀማሪ እንደሆነ መሆናችን አሪፍ ነው ይታዩልናል። በጣም በጣም አድርገን እናመሰግናለን። ሼር ሼርም ሰብስክራይብ በቃ ሁሉን እያደረጋችሁ ለምታግዙን በሙሉ በጣም አድርገን እናመሰግናለን። አላህ እናንተንም በጥሩ ደረጃ ላይ እያደረሳችሁ እና እንደዛ ነው እንላለን። እና ሶፊ በምታወት መልኩ ቤቱን ፏ እያደረገችው ነው፣ እና አሁን ወደ መጥረግ ትገባለች ማለት ነው። ያው ስላልተጠረገ ቤቱ ያው እንደምታዋት እየጠራረገች ነው እና ፏ እያደረጋችው ነው መቼም ቤቱን እና ጎበዝ ናት ደግሞ እኮ ፍጥነቷ በዛ ላይ በጣም ይለያል። ያው ካሜራውን የምናፈጥነው በጣም ደቂቃው በጣም ብዙ ስለሆነ ያው ሰዓት እንትን ይላል እና ለዛ ነው። ያው ደግሞ እንደዚህ ካልሆነ ይሰለቻል፣ ትሰለቻላችሁ። ገባችሁ ፈጠን ፈጠን እያለ ካላያችሁት ትይት ስለመሰለችሁት ነው እንደዚህ የምናደርግ ነው። እና በምታዩት መልኩ ቤቱን ፏ አድርጋለይ ማለት ነው። አሁን ያው ይወለወላል እና ልብሱን በምታዩት መልኩ ፏ አድርጋ ታጥብና ከዛ ከዛ እንደምታዩት አኮ እንትን ብላ ፋድጋ ትወለውላለች ማለት ነው ቤተሰቦች፣ እና ሸር እያደረጋችሁ ደግሞ አበረታቱን ሁላችሁንም እናመሰግናለን። እና እንደምታዩት ፏድጋ እየሰራች ነው ማለት ነው። ጎበዝ ናት እኮ ሶፊ፣ ምንም አይወጣላት። ተመስግናለች፣ በየሄደችበት ትመሰግናለች። እንደው ግርም ይለኛል። ይሷ ይሷ ነገር ይሷ ነገር ግርም ይለኛል። እንደምታውት መጀመሪያ እንትኑና አንተታ ትፈርሻለች ማለት ነው። ትፈርሻለች እንደምታውት ፏርጋ ሱፍራውን እንትን እያለችም እያዘጋጀች ነው ማለት ከዛ ሻውሴንም ሻወር ወስድ ያለሁና አንብለው እንደምታውት ውሃ አድርሽላችሁ የመጣው ነው። ታምጣለች እንደምታወት ነው። እንደምታዩት በጣም ያምራል ቦታቸውም። አንጥታ ቁጭ አደረገች ጀበናዋን አንጥታ ቁጭ አደረገች፣ እና ሸውሴንም ልብስ አንጭ እያለው ይሄው ሰጠቻቸው፣ እና ወደ ሸዋር ሂዱ በቃ ሸውሴን አትረብሹ ምናምን እያልኳቸው ከዛ በቃ ና ድርሰኝ ምናምን እያሉ ዱላውን ሰጠኋቸው እና ወደ ሸዋር ይዣቸው ሄድኩኝ ማለት ነው እንደምታውት። ከዛ ያው ወደ ሸዋር ቤታቸው ወደ ሸዋር እንትኑ አድርሻቸው እኔ እመለሳለሁ ማለት ነው እንደምታውት የታገብን ነው አንተ እንዳደፈ እያልኩት እሺ ችግር የለውም ዝምባል ብያለሁ እያሉ ከዛ ወደ ሶፊ ጋር ሄድን እንደምታውት። ጋቸውንም ሁሉንም እንደምታውት ፏርጋ እያበጃጀችው ነው ማለት ነው። ውሃውንም አቀራረበች እና ጫማውንም የመግቢያ የቱን ነው ያው ሶላት ለሶላት መግቢያ ናት እና እቺ ናት ተስከምባች። ከዛ እንደምታውት ሁሉንም ፏርጋ እያበጃጀችው ነው ላቸዋለሁ። እንግዲህ እንደዚህ አምሮበታል። ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ የምናስተካክለውም ካለ ሀሳብ ስጡ፣ እንቀበላለን። እና ደግሞ የውጭ መጽዳትም ስላለበት የውስጡ ውጭ አምሮ ውጩ ካላማረ ምንም ዋጋ ስለሌለው ደግሞ ወደ ውጭ እንወጣና የውጩን እንደዚህ ፋት አደርገዋለኝ ማለት ነው። እስኪዋት አጸዳደዋለች መቼም። ኧረ ኧረ ትለያለሽ አባንቺ ሶፊ። እኔ እኮ አድንቄ እንኳን አድንቄ በቃ ኧረ፣ እኔ ምን ልበላችሁ፣ በቃ ትለያለኝ በይ አድርጊልኝና ፀጉሬን ልታጠብ ነው። ቶሎ በይ ነይ ቶሎ በይ አድርጊልኝ እና ነይ እኮ አድርጊልኝ ብዬሽ ይሻለው አንቺ ብዬሽ ምናምን ተቆጣጣኋት፣ እና እንደምታውት ልታጠብ ነው ፀጉሬን እና መጣች እና መደርግም ነበር። ከዛ ፏ እያልን ነው ማለት ነው እንደምታወት ፈጠን ፈጠን እያደረግ ቶቶላር ግሊብ ይሻለ አንቺ እኔ እነግርሻለሁ አትነጫነጭ ምናምን እያልኳት እና በምታወት መልኩ እየታጠብኩ ነው ማለት ነው። ከዛ ውሀውን ይዛ ቤት ትሄዳለች ማለት ነው። እንደምታወት እኔ እየታጠብኩኝ ማለት ነው። አርጊ አርጊ አይሽ አራርጊ በይ አርጊ አይት ላይ ይሄ ተሰብሰራው ለተ እና እንደምታዩት በጣም አቃጥሎ የነበረ ተጫወተችብኝ፣ ተናድጃለሁ። ከና ቶሎ እንደዚህ ይታጠብ ካልጣረው አለ በዘብሎ ደሞ አይኔ ውስጥ ገብቶብኛል፣ ወላሂ በጣም ገብቶብኝ ነበር። ከዛ በጣም ተናድጄ ምናምን አልጠራልኝም። እንደው ፈትጋለሁ፣ ፈትጋለሁ፣ እንደው ቶሎ አድርጊ አድርጊ ቢይሻለሁ እያልኩኝ በጣም ተናድጄ ማለት ነው ከዛ እንዲሁ በጣም እየታጠብኩ ነበረ እላቸዋለሁ ተቀብዬ በውሃ ሀረጫታለሁ እየሮጠ ትሄድብኛለች ማለት ነው። ረጨኝ ረጭ ቤተሰቡ ክትትሽ ሰርቼ እለታለሁ ሰርቼ እለታለሁ አገኘው እና በጣም ተናድጄ እየተነጫነጭኩኝ ልብሴንም በጣም ውሃ ነክቶብኝ ነበረ እንትን ስል ማለት ነው። ከዛ ልብሴንም ነጭ ጭምቅ እያደረኩኝ በጣም ተናድጄ አለሁ ው ምን ስምናመጣለ ናም ብዬ ከዛ እንዲሁ ቆይ ምናምን እያልኩኝ ቆይ አባሻቦ እንዲሁ ታያለሽ እንዲሁ እያልኩኝ ከዛ እንደምታወት ደግሞ ዝጋ ቲክቶክ እየሰራ ነው ያው ለቲክቶክ የሚሆን ቪዲዮችንን እንደምታወት ሰራ ሰራ ሰራ እያደረግን አብረን ምናምን የተጨዋወትን ማለት ነው ነው በሲሊም ነው በሲሊም ነው ወግጅ አትሞጣ ሞጪ ሞጥ ማጣ። አሁን አንቺ እንዲሁ የምትማችሽ የምትማችም አትመስልኝ። ወግጅ የም- አንቺ ምን እሺ አድርጌ ነው የማጣመምሽ? ተማችን በምታዩት መልኩ ሰራንና አሁን ወደ ከተማ እንሄድ ነው፣ ሻው ሴንግ አንዳንድ እንደምታወት ደግሞ ወደ ከተማ እየሄድን ባጃጅ ላይ ነን ማለት ነው አካባቢው ይሄ ጎቱ ነው። ቀጤ ድልድዩ ማለት ነው፣ ቀጤ ድልድዩ ይባላል። በባጃጅ እየሄድን ነው ሻውሴን ጋር ማለት ነው። እና እንደምታውት ወደ ከተማ ነው የምንሄደው። ከኋላችን ጋር ያለ እና እንደሚታወት ቀረፃረኩት። ከዛ ሻውሴን ጋር እየተጨዋወትን ወደ ከተማ እንሄዳለን ማለት ነው። አምሮ በደ ሻውሴን አምሮባቸዋል። እኔ እንኳን አልዘናጥኩም፣ ሻውሴን ግን አባቴ በሱፍ ዝንጥ ብለው ነው የሚሄዱት እንደምታውት እና ዘና እያልን ነው። ከዛ እንደምታወት አሁን ምሳ እስኪ ቀመስ እናድጋለን። እናራበንና በጣም ወደ ካፌ ልንገባ ነው ማለት ነው። አሪፍ ምግብ ነው፣ ወላይ አዜብ ይባላል። ምርጥ ምግብ ቤት ነው። እና እጃችንን ታጠብንና በምታወት መልኩ እና ሾሴን ታጠቡ ብዬ እየታጠቡ ነው የምዛሁን ጠበኩ ነው ቦታ እስከሚረቁልኝ። ከዛ ታጠብንና እጃችንን እንደምታወት ይችን የመሰለይ በየአይነት አዘን ልንበላ ነው ማለት ነው። ርቦና በጣም ከዛ እስኪ እንብላለን። እና እንደምታዩት እቺን በየአይነ ታዘን እንዲያው ግጥም አድርገን በላናት እላችኋለሁ። አላቆየናትም። አሪፍ በነገራችን ላይ አሪፍ ምግብ ቤት ነው። ከተማ ፒያሳ ከባጃጅ ተራ ጎን ነው። አሪፍ አዜብ ይባላል ምግብ ቤቱ አሪፍ ምግብ ቤት ነው። እና ያው አዲስ ከሆናችሁ እዛ ሄዳችሁ መመገብ ትችላላችሁ። አሪፍ ምግብ አላችሁ ሁሉ በይ ሁሉ ነገር ሁሉ ነገር አለ ማለት ነው። እና እንደምታወት እየበላን ነው ማለት ነው። ሸውሴን ጋ እየተቋደስ ነው። ከዛ እንድቻር ገን ጥርግርግ አድርገን በላናት። ከዛ ከዛ ቡና እንጠጣ ደግሞ ሸውሴን ጋ ገባን ማለት ነው። እንደምታወት አሪፍ ቡና ነው ያላቸው። ከማደያው ፊት ለፊት ነው እና እንደምታወት እየቀዳልን ነው ማለት ነው። ሸውሴን ጋ ገብተን ምሳችንን ከበላን በኋላ ቡናችንን ቀመስ እናደርጋለን። እንደምታወት ምርጥ ቡና ነው። ከመናኸሪያው ፊት ለፊት ነው። ምሳችሁን ከበላችሁ በኋላ ከጎን ደግሞ። ቡና ቤት አለ። እዛ ገብታችሁ መጠጣት ትችላላችሁ፣ ያው አዲስ የምትመጡ ማለት ነው። እና እንደምታዩት ቡናችንን በሚገርም ሁኔታ እንግዲህ የምንጠጣት ሆነ። አሪፍ ቡና ነው፣ በጣም የተመቸ እና በምታዩት መልኩ እየጠጣን ነው ማለት ነው። እንደምታውን ቤተሰብ እና እንደህ ይመስላል ወደ ከተማው ጎራ ብለን እንደምታዩት እንግዲህ ቡናችንን ጠጥተን ወደ ቤታችን ልንመለስ ነው እላቸዋለሁ እና በምታዩት መልኩ ቤት ስንመጣ ደግሞ ምግብ ምናምን እያቀራረቡ ልደረስንባቸው ማለት ነው ከዛ ምግቧን እንደምታዩት እያቀራረበች ነው ሼፍ ሶፊያ ማለት ነው ሸውሴንም እየሰገዱ ነው እና ቶቶላ አቅርብ አንቺ ምናምን እያል እኛ እኮ ምግብ ቤት ደንቃ መስመሰል ገመትናል ግን ሊመጡት ቶሎ አቅርብ ይይሻል አንቺ እያልንዝ ደግሞ እናጣድፋቸው ጀመር። ከዛ በምታወት መልኩ አቅርበን እየበላን ነው ማለት ነው። ከዛ ወደ ቡና ቁርስ ማለት ነው። እንደምታወት እያዘገንኩ ነው እ አራፈ ሰው እያልኩኝ ቃዲም ደግሞ ከዛ ደግሞ እንደዚህ ያዘገንኩና ሌሎቹን ሸውሴንን በሎዞ ያረ በያዙ የወንድ ያበላል ብሉ እያልኩ ሸውሴንን አረ ወግድ እያሉኝ ከዛ

ብስሚላህ እንግዲህ ሆሪያ ተሰው እንግዲህ ፈውቃል ሙላዲ አላማ እንደምታዩት፣ ያው መርቀው ጨረሱ ሸህ ሁሴን። ከዛ ቡና አንልቀዳ ስኳር እያደረገች ነው ማለት ነው። እና አሪፍ ቆይታ እንደነበረን ጥርጥር የለንም። እና ያው ረዘም ሲል ብዙም እንትን አይልም ብለን ያው አሳጠር አርገንላችኋል ዛሬ ሁላችንን። እና በምታዩት መልኩ ቡናዋን እየቀዳች ነው ማለት ነው። እስከምጣጣውም ቸኩያለሁ ግን፣ የመረቀ ነው ቅድሚያ የሚጣጣው እያልን እየተከራከርን ነበር። ሾው ሲል እኔ ነኝ የምጣጣው እያሉ ቃሊ ደሞ አባወራ ነው መጀመሪያ የሚጣጣው እያልን እየተከራከርን ነበር እላችኋለሁ። ከዛ ለመረቀ ነው የምሰጠው እያለ ሶፊያም በጣም ተናዳ ነበር ከዛ እሺ በቃ እንዲያልሽ ምናምን ብለን ፈቀርን ማለት ነው። እና ቶቶሎ በይ እና እስኪ ስጭን እያልን እያጣደፍን ነበረ። ከዛ እንደምታውት እንግዲህ እንትን እያለች ነው ማለት ነው። እና አሪፍ ቆይታ ከኛ ጋር እንደነበራችሁ ተነጠረልን እና ሰብስክራይብ ሼር ላይክ እያደረጋችሁ አበረታቱን እና ሁላችሁንም ወዳችኋለን። እና ለመጀመሪያ ለቃዲ የተሰጡት አረ ጉድ እንዳይፈላ ምናምን በስነ ነው ሰጠነው፣ አስፈራርተን አሰጠነው ማለት ነው። ቃዲም እንደመገና ደረሰው። ከዛ እንደ መዲና ሰጠች። ከዛን ኔነ የቀረሁት እኔም ተቀብዬ ቡናዬን እጠጣለሁኝ ማለት ነው። እንግዲህ ዛሬ ደግሞ እንዴት ያለ ቡና ነው ያፈላየው እያልኩ ተናድጄ ነበር እዚህ ግን ደሞ ስቀም ሰዓት ዋው በጣም ምገርም ቡና ናት፣ መጫወኩላችሁ ይሄንን በጣም ምርጥ ናት። ከዛኔም ተገርሜ ቡናን ፍን አድርጌ ጠጥተ ጥጥት ነው። እኔ ወንድማችሁ እና ቤተሰብ ለዛሬ የነበረን ቆይታ ይህንን ይመስል ነበር። አይለዝ ቻናል አዲስ የሆናችሁ ሰብስክራይብ የደወል ምልክቱን እየተጫናችሁ ቤተሰብ ሁሉ አብራችሁን ስለቆያችሁን በጣም በጣም በጣም በጣም አድርገን እናመሰግናለን። ሁላችሁም እንወዳችኋለን እና ደግሞ በዚሁ አጋጣሚ ው አዳዲስ ተመልካቾቻችን ያው ሰብስክራይብ እያደረጋችሁ እንድትቀላቀሉ እንፈልጋለን። እና በዙ አጋጣሚ የማስተላለፈው በኦንላይን ማዘዝ ለምትፈልጉ ማንኛውንም እቃ ከፈለጋችሁበት ቦታ ፈለጋችሁት ድረስ እና እንወስዳለን እናንተ ብቻ በ0974040404 ደውላችሁ አሳውቁን፣ እዘዙን፣ እኛ ታዛዥ ታዛዥነን በፈለጋችሁ ቦታ እና በፈለጋችሁት ሰዓት እናደርስላችኋለን። ሁላችንም እንወዳችኋለን። በተረፈ ሰላም ብለናል። እናመሰግናለን። ባይ ባይ